ምናልባት በፖለቲካ የምንገናኝባቸው ነገሮች ሊኖሩ ይችላሉ። አሁን ለምሳሌ አንቺ ትግሬ ልትሆኝ፣ ወይ አማራ ልትሆኝ፣ ጉራጌ ልትሆኝ ልትሆኝ እና የጋራ የሆኑ ነገሮቻችን ላይ እንደማንኛውም ሰው እንገናኛለን። አንቺ ግን የጋራ በሆነው ነገራችን ላይ ሳይሆን በቤተሰቤ ነው የመጣሽው፣ በእናትነቴ ነው የመጣሽው፣ በልጄ ነው የመጣሽው። ገባሽ? በቃ ገብተሽ ነው ቡክትክትክትክት። በቃ ማያገባሽም አያገባሽም። ልክ ነው የሚያገባው ሰው የለም በነገራችን ላይ እና ኤኒዌይ አቅሻ አለሁ ለማለት ነው። እዚህ ጋር የሚጽፉትን ብታይ ጥሩ ነበረ። ለማንኛውም እኔ በ15 አመት አብሬያቸው ስለነኩኝ የኔ ልጅ አስተያየት ነው የተጻፈው አስተያየት ነው የተናገርኩት። ያም ቪዲዮም ቢሆን አንቺን ቅር የሚያሰኝሽ ቢሆን እና አሁን በውስጥ ልከውልኝ ምናምን በምትዩ ቢሄድ እኔ ቪዲዮን ኦንሊሚ ማድረግ ይቻላል። እንደ ምክር ነው። ምክርም ደግሞ እኔ ተናግሬ ያለው እኔ ሳምሪ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 ዩቱብ ላይ የሚለቁልን ለምንድን ነው ማለት የሚለቀቅልን ለምንድን ነው ስናያቸው ለምንድን ነው አንድ ጊዜ ከጨረሽ ለምሳሌ ሰው ቤት ሄደሽ የሆነ ሰው መስቀላው ልቅ አርግ ቆብህን ምን አገባሽ እሺ ማብራራት አይጠበቅብኝም ይጠቅምሻል ማለት ይኸውልሽ እቺ ምትለቅሚያት ገንዘብ ምትለቅሚያት ገንዘብ አንቺ ሰውነትና አመለካከትና ማንነት ጋር አይሄድም። ገባሽ? አሁን እርግጠኛ ይሄንን እንዲምትዩ ቀደም ጭኛ ጊዜ የሚጠቅምሽ ከሆነ ልንገርሽ፣ ለፍምስና አይደለም ገንዘብ ለማግኘት ብለሽ ነው። አታምቢው፣ አይጠቅምሽም። ተሰሪያሉት ጆን ዳንኤልን ገደል ከተውታል ብዙዎቹ። ላንቺ የሚጠቅምሽ ምን እንደሆነ ታውቂያለሽ። የራስሽ ህይወት ላይ ስሪበት። የሰው ቤት ገብተሽ ሰውን ከመምከርሽ በፊት እና የሰውን ቤት ፎቅ ከመስራትሽ በፊት እንዲህ አይነት አስተሳሰብ ጥሩ አመለካከት ካለሽ የራስሽ ህይወት ላይ፣ የራስሽ ስም ላይ፣ የራስሽ ፋሚሊ ላይ ስሪ ስሪና፣ አሁን ካለሽበት ከዚህ ሱቅ ውስጥ ሌላ የተሻለ ስራ ላይ የምትሆኝበት የለም። ምን አገባሽ ስለሰው የዚህን ያህል አዋቂ ከሆንሽ ማለት ነው። መስቀሉም እንደሚያደርግ የምታምኝ ከሆነ ከዚህ የበለጠ ነገር ላይ እውነት ነው። ልክ ነሽ። የሰውን ስናክ ነው የራሳችን ማከያ ቃ ተመከካችን። መክረሽ መልካም። ስለመጣሽ ደስ ብሎኛል። እኔ አልመጣሽ፣ መጣሽ እኮ ያው ኢንቫይት አድርግሽም፣ ስለመጣሽ ጥሩ ነገር ነው። ኖ ኖ ኖ፣ አንቺ ነሽ የመጣሽ። ምንም ችግር የለም፣ ምንም ችግር የለም። እናንተ ሰዎች ችግሩ ሁሉን ታውቃላችሁ። አንዳንዱ ሰው አፋቸውን እንደ በሚፈልጉበት መልኩ ይከፍቱና ይከፍቱና ማን ናቸው ይመስላችኋል? ልክ እንደ አሁን እኔ አውራ አውራ አውራና ከዛ የሆነ ሰው እኳየሽ ሲሉኝ እንዲ እሱ ያህል እንዲላቸዋለን ምታወሪ ኮ ስለሱ ነው ይሉኛል። እኔ እንኳን አፌን ብከፍትም ኃላፊነቱ ወስጄ ነው። እና የሰደበችኝ የሰደብች ሴትዮ አታቀኝም ነው፣ ግን እስካለችበት እስከ ቁጭ ካለችበት እስከ አድራሻዋ ምናምን ነው የተላከልኝ የሆነ ሻርጃ የሚባል አረሳውም ራሱ ሻርጃ የሚባል ከተማ ዱባይ ውስጥ እንደምትኖር እንደዚህ እንትን እንዳላትና በእኔ አፏን እንደፈታችና ና በእኔ ና በማነው ስሙ አንዳንዴ ግርም ይለኛል። እኔ ችግር የለብኝም። እንደ ሶሻል ሚዲያ የለመዱ አሉ ገባቸው። ለምደናቸዋል። የጊዜ ጉዳይ ነው፣ እኔ የጊዜ ጉዳይ ነው እንጂ ኢቨን ከሙበኔ አራት ሞባይል ነው ያለኝ። አራት ሞባይል ሁለት አንድ ሁለት አይፓድ አለኝ አንድ አይሜካ አለኝ ሁለት እንትና አለኝ። እያንዳንዷ ነገር ለ11 ለ12 ዓመት በሙሉ እያንዳንዷን ነገር ቁጭ ያደረግኳት የጊዜ ጉዳይ ነው የጊዜ ጉዳይ ነው የምትተውታለ አጋጣሚው ስታገኙ ደግሞ ላንቃውን የምትዘጉለት እና ምክንያቱም ጥልቅ ብለው አሁን በፖለቲካ የሚያገናኘኝ ምንም ችግር የለብኝ። ያ ዘለው ገብተው እንዲህ ብታረጊ እንደዚህ ብትወጪ እንዲህ ብትገቢ መስቀል ተደረገ ወረደ ከነሱ የበለጠ ክርስቲያን አያስወርም። እኛ ክርስቲያኖች ከነሱ የበለጠ ከነሱ የበለጠ ሃይማኖተኛ ነን። ሃይማኖተኞች ያለንበት ሀገር ስራ ላይ ስትሆን እንኳንስ ሆስፒታል አይደለም ጠረጋ ላይ አይፈቀድም። እዚህ ሀገር ሁሉንም አውል አልቀን የምትሄዱ ታቱ አይፈቀድም። ታቱ ታቱ አይፈቀድም። እዚህ ሀገር እንዲያው ምን አንዳንድ ቦታ ትንሽ እየለቀቁት ነው ከሰራተኛ ጥረት የተነሳ አይፈቀድም። ጥፍር አይፈቀድም። እንደው መስቀሉን አውልጋ አበደ አችሉላችኋል። ከዛ ገባ ብላችሁ ስታዩ ከኋላዋ አንድ ኪሎ በርበሬ፣ ሁለት ኪሎ በርበሬ፣ ሶስት ኪሎ በርበሬ ምን ታክላለች። የኔ ቢጤ እናቷን የምታክል ሴትዮ ገረጋንቲ ቁጭ ብላ የትላንትና ሃያ ዓመት ምናምን ያልሞላት ትላንትና እዚሁ ያደገች ልጅን በነሱ እጅ ገብታ ሳምርዬ እስቲ ተዋለዱ ብለው ገደል ከተው ትውልድን ገደል የሚከተው እነዚህ ቆሮቆ እንዳሮጊ እነዚህ ያሉት ቆሮቆ እንዳሮጊቶች ናቸው። ይቅርታ፣ እሷ ይችል ልጅ ማለት አይደለም ግን፣ አሉ በቃ ይሄ የሞተው ትውልድ፣ ይሄ ኢህአዲግ ያሳቀፈን ትውልድ ገባችሁ። እሱን ይዘን ነው አሁን እንዲህ እንዲህ የምንለው የሞተው በቃ የሞተው ካፕል ባዩ ቁጥር ውለዱን ካፋቸው የሚወጣ አሁን ጃኒንና ይሄ መቀሌ ላይ ያለውለች ገና ሳምንት አልሆናቸውም መሰለኝ። ራሱ አላወጁም ኦፊሻል እራሱ ጓደኛ ነን ብለው አደለም። ወይኔ እንደው ቢወልዱ ይዱላቸዋል። እንደው ቢወልዱ እንዴት ልክ ራሳቸው መርፌ ቁልፎ ሆነዋል በቃ። አቤት ሲያምሩ፣ ትናንትና ከሌላው ጋር ሲያምሩ ያለ አፍ ዛሬ ደግሞ ይህን ሰውዬ ሲያምሩ ይላል። አይ ሶሻል ሚዲያ አይ አይ ሀያ ሰባት ዓመት የስራችሁን ይስጣችሁ። እረ ደርግ አስረክቡት ሄደው ትውልድ እስከ ዛሬ ድረስ ጀግና ነው። የእኛ ትውልድ ጀግና አንበሳ። ይሄ ሀያ ሰባት ዓመት ክትባት ያመለጠው የተመጣጠነ እኛ ድሮ አትሊስት ክትባት እንኳን ቢያመልጠን የተመጣጠነ ምግብ ጧጧት ይህንን ወተት ይህንን እርጎ በየሰፈራችን ላም ቤት እየሄድን ሌትር 25 ሳንቲም ስሙኒ በወር 34 ብር እየተከፈለ ወተታችን ግጥም ማድረገን ያ አትሊስት ሙቀትና ቫይታሚን ሲ ቫይታሚን ኤ ደግሞ ከወተት ቫይታሚን ቢ ቫይታሚን ሲ ደግሞ ምንድን ነበር? ፀሐይ ነው፣ ቫይታሚን ዲ። እንዲህ ብለን ተሰጥተንም ቢሆን የተመጣጠነ ነገር አግኝተን እግዚአብሔር ይመስገን እድሜያችን ከአርባማ እያለፈ ነው። ሰማንያ ማንገባበት ምንም ጊዜ የለም። ይሄ ክትባት ያመለጠው ትውልድ ምኑን ከምንም እኔ እግዚአብሔር ምስክር ነው የምላችሁ፣ ፖለቲካ የማይለውጠውም ኢኮኖሚ የማይለውጠውም ያንን ሀገር ትውልድን የሚለውጠው ጸሎት ጸሎትና ጸሎት ብቻ ነው። አደራ ይህ ትውልድ ገና ደግሞ የሚወልደው ደግሞ እኮ ይላል በራሱ ይላችሁ። ኢህአዲግ ያበላሸብን ይሄ 27 ዓመት ያበላሸብን 60 ሚሊዮን ህዝብ ሊሆን ይችላል፣ ወይም በፐርሰንት እንውሰደው 20 ሚሊዮን ሊሆን ይችላል። 20 ሚሊዮን ወጣት ጋይስ፣ ይሄ ሀያ ሚሊዮን ገና ሁለት ሁለት ልጅ ይወልዳል። ሁለት ሁለት ልጅ ይወልድና በራሱ ነው የሚያሳድገው እሱ እንዳደገው ያሳድገው። ኢትዮጵያ ከመቶ ዓመት በኋላ ማትድ ነው፣ አርባ ሚሊዮን ገና ደደብ ያጋጥመናል። አፍተር ትዌንቲ ርስ አፍተር ቴን ርስ፣ አሁን ሰባት ዓመት ሆኖታል አደለ? አፍተር ቴን ርስ ያ ይሄው ትውልድ የሚወልደው ይው ይሄው ትውልድ የሚወልደው እግዚአብሔር ብሎ ካልደረስንለት በስተቀር በጸሎት ካልደረስንለት በስተቀረ ይሄው ደደቡ ትውልድ ያ ወለዱ፣ ተባዱ፣ ተጋቡ። እዚህ ጋር ግመተህ እስኪ የሆነ መጽሐፍ እንደዚህ እንደዚህ ያለ ይጠቅማቸዋል ብለህ ብትል ብሎክ ነው የሚሄደው። ኧረ እንደዚህ እንደዚህ አይነት ትምህርት አለ በእንደዚህ ብትሄዱ ብሎህ ነው የሚሄደው። ማትሪክስ ይወጣ ከሚያወራው ይልቅ ሀትሪክ የሚሰሩ ቆርቆ እንዳሪጉቶች ሲደባደቡ 3400 ሰው እዚህ ጋር ቁጭ ብሎ ያያል። ስለ ማትሪክ የማያስጨንቀው ስለ ትምህርት የማያስጨንቀው ስለ ህይወቱ የማያስጨንቀው ግፋ ቤት በቃ እንደነ ጂጂና እንደነ እንትና እንደነ እንትና የሆነ ሀገር ሄጄ አንድ ጊዜ ማሚ በኋላ ነው ሄጄ የአረመዳም ጋር ሄጄ የአረመዳም ደግሞ ስታስጨንቀን ውላለች ዛሬ አንዷን ይዛ ሳት ይዛለ ይሄ ነው በቃ። ምን አይነት እግዚአብሔር እንደፈረደብን እሱ እንግዲህ መዳን ያለ በቃችሁ። ለዚህም ነው ህዝብ መንግስትን ህዝብን በድልሃል ይለዋል። መንግስት ምን ያርግ? አልሰማ የሚለው ህዝብ ወንጀለኛ ሲበዛበት ይገነጥላል። አለቀ። ይሄ ነው። ከዛ በኋላ አንድ ተቃዋሚ ይፈጠራል። እዛ ጋራ ኑ እንቃወም ይላል። ህዝቡን ያስጨርሳል። እዚህ ጋር ደግሞ መንግስት ሽፍታ መጣ ብሎ ሁሉንም ይጨርሳል። እንዲህ እየተላለቀን እንኖራለን። ሁለቱም ግን ለማን እንደሚቆሙ እሱ መዳን ለሚወቀው የትኛውን ህዝብ ሊያስተዳድሩ እንደሆነ የትኛውን ትውልድ ያው እያየ ነው ነው። የትም መሄድ እኮ አያስፈልገውም። መንግስትም ተቃዋሚም ቁጭ ብሎ እዚህ ሶሻል ሚዲያ ላይ ሰርች ቢያደርጉ ሪዛልቱን ያገኙታል። ለዚህ ህዝብ ነው እንዲህ የምንጣላው። ጋይስ ቁጭ ብላችሁ አውሩና ለየትኛው ህዝብ እንደምትጣሉ ግራን የሚገባኝ ያ እንደ ሰውም አትቆጥሩ ነው፣ እንደምንም አትቆጥሩ፣ በቃ አትቆጥሩ ነው። ለዚህ ነው ጥይቱንም እንደፈለጋችሁ የምትወረውሩት ማንም ላይ የምትጥሉት፣ ምክንያቱም ታቁታላችሁ። በቃ ቢኖርም የማይጠቅም ህዝብ ነው ዘጠና ፐርሰንቱ ታቁታላችሁ። ለዛ ነው የማይናገር ነው እንደፈለገ። ከዛ ላይ ደግሞ አሉ ደግሞ አሉ፣ በዚህ መሀል ተኩላ ተኩላ የሆኑ ሰዎች አሉ። ኤኒዌይ፣ እኔ አሁን ወደዚህ ወደ ህዝቡ ወጥቼ ወደ ቤተሰቤ ተመልሻለሁ። ማዳን ያለብኝ ቤተሰቤን ነው። ምክንያቱም ከጠፉት ትውልድ አንዱ የኔ ቤተሰብ ስለሆኑ የኔ ልጆች ስለሆኑ፣ ስለዚህ ልጆችን እያዳንኩ ነው። ልጆቻችሁን አድነው።